ሰላም ሰላም ፍሬንዶችዬ፣ እንግዲህ እስኪ አንድ ነገር ላሳያችሁማ፣ የአበሻን ተንኮል የአበሻን ክፋት በቃ ምቀኝነት በቃ በአጭሩ ሁሉን መቼም ማስረዳት አይጠበቅብኝም። በአማርኛ ነው እና ማውራው እናውቃለን። ወደኋላ ያስቀረን ይሄ ነመዘ ይሄ ችግራችን፣ ይሄ ክፋታችን፣ ይሄ ምቀኝነታችን፣ ሰው ሲያገኝ በቃ አይናችን ደም የሚለብሰው ነገር ምናምን ነው አደለ። እስኪ አንድ ፎቶ ላሳያችሁማ። ይህን ፎቶ መቼም ሚዲያ ላይ አሁን እየተዘዋወረ ነው፣ በተለያየ መንገድ ሳይ ኮመንት ላይ ሁሉ በቃ ሙድም ይዘው ምናምን ብዛቱ በስማ ረ ምሁራን በዝቷል። በእውነት እኔ ምለው ግን ቆይ፣ የድሮ ማንነት ለአሁኑ ዋስትና ይሆናል ብላችሁ ነው የምታስበው? ምድረ ማየባል እስኪ ንገሩኝ። እች ልጅ ያሳለፈችው የራሷ የሆነ ላይፍ ይኖራታል። ሁልሽም እኮ ብትፈተሺ ከጀርባ ያሳለፍሽው የራስሽ የሆነ ጉድ አለ እኮ ጉድ የሚባል ነገር ስለዚህ አሁን ባለችበት ነው እንጂ መለካት ሀቢባ፣ በቃ ኦኬ፣ ሱሰኛም ልትሆን ትችላለች፣ ወይ ሃይማኖተኛ ላትሆን ትችላለች፣ ምናምን በቃ ኦኬ፣ አጥፍታ ሊሆን ይችላል። አሁን ባለችበት ነው ልትወቀስ የሚገባው አይደል እንዴ? አሁን ያለችበት ደግሞ ትዳሯን አክብራ ልጆቿን አክብራ የምትኖር እንዲሁም ደግሞ በቃ በካላስ ሚዲያ ላይ ያለች አንዲት ግለሰብ ናት። ከዛ ውጭ ግን የድሮ በቃ እንደው በመድሃኔ ዓለም እንደው እንደዚህ በርብሮ የማውጣት እንደዚህ ብቃቱ ካላችሁ እስኪ ለተንኮል ከምትጠቀሙት ለመልካም ነገር ተጠቀሙት። አገራችን ነዳጅ ተገኝቷል ተብሏል። ያልተገኘበት ቦታም ሂዱና በርብሩና እስኪ እኛም ከችጋር እንውጣ። ችግርተኛ ሆነን ተንኮለኛ ሆነን እንዴ? ይሄ እኮ ነው ወደኋላ ያስቀረን። ጎበስ፣ እስኪ ልጅ፣ እስኪ ምን ታድጋችሁ? አንዴ ከፖለቲካ ጋር ትለጥፏታላችሁ፣ አንዴ ከምን ጋር ማንኛውም እንደሚጠቀሙ ሚዲያ ላይ ተጠቃሚ ናት። በቃ ለኑሯ ብላ ጊፍት ትለቅማለች። አለቀ። ሰገጤ የሆኑ የማዳም ቤት ልጆችን ስታገኝ ታስለፈልፋለች። በቃ የባጤ ቆጡን እያወራች ጊፍት እየለቀመች ትኖራለች። ትኑርበት በቃ፣ ሰላም ሆና ትኑርበት እንጂ ምንድን ነው? መወቀስ ካለባት በምትሰራው ስራ እንጂ በምትኖረው ባሳለፈችው ላይፍ፣ የፕራይቬት ላይፏን እየጎተታችሁ እያመጣችሁ አሁንማ፣ እኮ ይሄ እኮ ነው ምንነው እናንተ ጻድቅ ነን ምንም አልሰራንም ብላችሁ እንደዚህ በቃ እዚህ ላይ ካልወጣን አላችሁ እንዲ። ኧረ ተው አንደድብ፣ እንዲ መድሃኒዓለም በቃ ካላስ ምንድን ነው? ኧረ ይደብራል በእውነት እንደ? በቃ የድሮን አመጣችሁ ሽለጠፋችሁ። ምን ድሮ ነዋ የሚባለው እኮ ሲወራ ራሱ ወሬው ላይ እኮ ስታወሩት ራሱ ድሮ ስታዩት ራሱ። አሁን ይህን ፎቶ እንግዲህ ስታዩት ድሮ ነው አይደለም የሚባለው። አሁን ናት እንዴ አይደለችም። በአሁኑ ለኳታ፣ በአሁኑ የምትለካበት የየራሱ የሆነ መስፈርት አላት ከዛ ውጭ ግን ድሮ ሱሰኛም ትሁን ጠጭም እያንዳንድ ከጠጭና ከምናምን የማትወጣ ሁላ እኮ ነው ሚዲያ ከፈትኩ ብለህ ማንንም ለመዘርጠጥ በቃ የሰው ገበና አወጣው እያልክ እንትን የምትለፈልፈው፣ በቃ ተዋት እንዴ ምን ነው? ኧረ ተው እንዴ! በጣም ወረደችው ባት እኮ በጣም በጣም በጣም በጣም ቢያንስ እሷ ሰርታ እያሳየችም ነው እኮ ማሳደሪያ ቦታ ከሌለሽ ሰራተኛ ከሀገሯ ለማምጣት ብቁ አይደለሽም። ወስደሽ ኢጃዛቤ የምትዋውሪያት ሆነ ኢጃዛቤት ወርውረሽ እንኳን የኢጃዛ ብሯን የቤት ክራዋን አንቺ እየከፈልሽላት አይደለም፣ ከላቧ ላይ ከሰራችሁ ላይ ነው የምትከፍለው። ብቋል ይሄ ራናዌ ያደረግሻት ማለት ነው። ስራ አንዲት መቶ ሀምሳ ሺህ ብር ከሀገሯ ከፍላ የወጣች ሰራተኛ ከራናዌ እኩል የቤት ክራይ እየከፈለች የምግብ እየከፈለች የምትኖር ከሆነ ፌር አይደለም። ምክንያቱም ህጋዊ ሆና ለመስራት ነው። መቶ ሀምሳ ሺህ ብር አባቷ ከብትሽጡ የላካት ከሌለሽ ቤት ውስጥ ማሳደሪያ ከሌለሽ ብቁ አይደለሽም። አለማምጣት ነው ያለሽ። ስህተት ብትሰራም የሰው ልጅ ሆኖ ማይሳሳት የለም አይደል እንዴ? ማን መልአክ እኮ አይደለም እኮ ሁላችንም ስህተት እንሰራለን። በስህተት ግን ስታገኙ በስርዓት ነው እንጂ አይ በቃ። አሁን ያመጣነው ልምድ ምንድን ነው? ልክ የሆነ ስህተት ሲገኝ ወይ የሆነ ነገር በእናንተ እኩል ካልሄድን ስግጥ ካላልን ደነዝ ደንቆሮ፣ በዚህ ባልተረጋገጠ ፖለቲካ ውስጥ ገብተን ካላወካን ያኔ በቃ ፖለቲካ ጋር ታገናኙታላችሁ፣ ከዘር ጋር ታገናኙናላችሁ፣ ከምን ጋር አታጣብቁ። ምንም የሚጣበቅ ነገር የለንም። ይሄው ፌስ ቱ ፌስ ፊቷን እያሳየች ነው አይደል? አ የወጣችሁ። በቃ ይሄው እኮ እሷን ብቻ ተናገሯት፣ አለቀ። ልዩነት ካለህ ደግሞ በመነጋገር ሂድና እሷም ጋር ሆነ አንተም ጋር መታ ልዩነትህን ትነጋገራለ። እዛው ሚዲያ ላ ምናቃችሁ ሚዲያ ላይ ተነጋገራለ። ከዛ ውጭ ግን ከዘርጋ ከምንጋ እያገናኛችሁ የድሮ ፎቷን እየመረበራችሁ እያመጣችሁ ለማዋረድ ለማሸማቀቅ እሷ የለችም ጎበዝ። እሷ እየሸቀለች ነው፣ ሽቀላ ላይ ናት። አትሰማህም እንዴ? አትሰማህም እያንዳንድ እኔ አሁን በቃ ዝም አልኩ ዝም አልኩ እንዳለ እየወረዱባት እየመጡ እየወረዱባት። ምናምን ምናደረገች? እስኪ ንገሩን እስኪ እንዴ በቃ ሚዲያ ላይ አንድ ሰው ጎላ ካለ በቃ ለመርገጥ ነው አይደለ? በቃ ድራታች መውረድ አለበት። እኛ እኮ ኢትዮጵያውያን ተያይዞ ታች መኖር ለመድን። በቃ አንዱ ሲያድግ፣ ኦኬ ይሄ ወንድማችን ያደገው ነገ ደግሞ እኛን ይስበናል፣ አይደለም ስበንና ወርድና እኩል ነው። በቃ ለዚህ ነው ከራ የሆነ ላይፍ የምንኖረው፣ ለዚህ ነው ስደተኛ ሆነን የምንኖረው፣ ለዚህ ነው በሀገር ውስጥም በሚዲያም ሰላም ያጣ ነው። አያችሁ ማንም ፎሎ እና ላይክ ለመልቀም ብሎ በቃ የአንዱን ሰው ስም እያጎደፈ እያመጣ ደግሞ ተከታይ ደግሞ አሉ ቧ ብሎ በሬዎች አሉ አደለ። እና ላሞች ቧ እያሉ እየተከተሉ ኮመንት ላይ ትናንትና ሀቡዬ ምን ምን ሲሉ የነበሩት ኮመንት ላይ ሲሳደቡ ታገኟቸዋላችሁ። በእርግጥ እኔ ሰውን አልታመንም። እኔ ወደድከኝ ጠላኸኝ ብዬ አይደለም ሚዲያ ላይ የምናገረው ትክክለኛውን ያለ እየተሰማኝን እናገራለሁ። የሆነ ነገር ስድብ ምናምን ብጽፍ አልሰማም መስሜ ጥጥ ነው። ኤርፎን ብዙ ጊዜ አደርጋለሁ፣ እና ማጣሪያ ነው ይሄ ወንፊት። እንደናንተ አይነቱ አልሰማም። ክፉ ቃል ደግሞ አላወጣልህም። ሀቢባ መጨረሻ ታያላችሁ። ሰውላ ነው የሚነሳባት። አንቺ ያለ እውቀት የአረብ ሀገር ዶክተር ስላለችሽ እውቀት ያለሽ መስሎሻል። ሰው ይዞ መደንዘዝ ማለት ይሄ ከፖለቲካው ያለው ጋር ንክኪ እንትን ማለት ነው። አንድ ዳቄ ጉራ ጉራጌ እየቀለደችበት ሀቢባ የያዘችው የአማራን ህዝብ ነው የምትጫወተው የምሰራው ሶሻል ሚዲያ ላይ በዩቱብ የሚሆን ቲክቶክም ላይ ያለው እንዳለ አማራ ነው። እርዳታ የሚረዳው አማራ ታታፍቅሮች ማሮች ንጅኒ ቆለጦች እኔናቸሁ መወዳቸሁ በፍቅራቸው። እሺ ጉዳይሽ ምንድን ነው? እስከ ውሃ ጠጡ፣ ቀዝቀዝ በሉ፣ አትቃጠሉ። ይመቻቸው። አንድ ዳቄ ጉራ ራጌ እየቀለደችበት ተው ይደብራል። በእውነት አንዳንዴ በቃ ላስ፣ ለምንድን ነው ሰላም ያጣ ነው? ግን ምንድነው ሁሌ እንዲ እንደ በሽተኛ ውሻ በቃ እንደዚህ መናከስ፣ ሁሌ መነካከስ፣ መናከስ። ለአፋችን ለከት የለን። ለምን በቃ ምንም፣ በዚህ ሁኔታ ነው አቅልለሁ ብሎ መቶ የሚለፈልፈው እያንዳንዱ። ከዛ በኋላ መቶ ደግሞ ይረግጣል። ምንም በአካል እንኳን አትተዋወቅም እኮ ከሱ ጋር፣ እዚህ ጋር በሚዲያ ስላየ ብቻ ይነቃሃል። ተውሺ ጎበስ በቃ ተዋትችን ልጅ ጎበዝ። ሀቢባ በእውነት እኔና አንቺን የሚያገናኘን ሌላ መስመር ሊኖር ይችላል። በዚህ ሁኔታ ግን ለእኔ የፕራይቬት ላይፍሽን እያመጣው በሰራሹ ልክ በሰራሹ ስህተት ልክ ልንነጋገር እንችላለን ሚዲያ ላይ። ከዛ ውጭ ግን ያሳለፍሹ ላይፍ፣ ስለ ቤተሰብሽ፣ ስለምንሽ አይመለከተኝም። ይሄ ፕራይቬት ላይፍሽን ያንቺ ነው፣ አለቀ እኔ እናንቺ ሚዲያ ላይ በሰራሹ ስራ ሚዲያ እስካለን ድረስ እንንወቃቀስ እንችላለን እንጂ ከዛ ውጭ ፎቶ አምጥቶ እንደዚህ ሙድ መያዝ እንዲ ምናምን በቃ ምን ሁልሽም የድሮ ፎቶሽን አምጥተሽ ለጥፊ ብትባይ እኮ አትለጥፊም። አትለጥ እንተዋወቃለን። ኮመንት ላይ የምትሰድቧት ምናምን ሁሉ አትለጥፊም። የድሮ ፎቶሽ እኔ ሰገጤ ስግጥግጥ ያልሽ እነሱ በሰባት መስኮት ጫማ እና ቡትስ ያው ማሪፍ ቡትስ ነው ያደረገችው እሷ ቢያንስ እናንተ ብትታዩ በኮንጎ በበረባሶ እናውቀዋለን እኮ በረባሶ አድርገን አይደል እንዲያደግ ነው። እንዲህ ብለ እንደ ሰገጥ የቆመህ ምናምን ወይ የሆነ ግንድ ተደግፈ ምናምን ነው። እሷስ እንዲተቃቅፋ በቃ ፍቅር ፍቅር እየተጫወተች ነው ድሮም ቢሆን እና ይሄን ይመስላልላችኋለሁ። በተረፈ ሰላማችሁ ይብዛልኝ፣ እንደምወዳችሁ እንደማከብራችሁ ማትርሱ። ተው በቃ ነው ምለሆነ ናዕመ ራሕመ ዓሊ